ተማቹ አዲስ አበባ ከሁለት ነገሮች ነጻ ልትደረግ ነው። ይሄም ደግሞ ከአረቄ ቤቶችና ከቢንጎ ቤቶች ነው። እዚህ ምክንያት የሆነው የአዲስ አበባ ሰላምና ጸጥታ አስተዳደር ያወጣው መመሪያ ሲሆን፣ ዛሬ ለቅሶ የሚደረሰውን እዩ። የሀብታም ለቅሶ ሲሆን የመኪና ሾ እናያለን እናያለን አናይ። ምድረ ቁማርተኛ እንግዲህ ስልክ ቁጥርህንና ስምህን ያው፣ እዚህ ጋር እዚህ ጋር የምታዩቸው ስልክ ቁጥሮች እና ስሞች የምታቋቸው ሰዎች ከሆኑ ጓደኞቻችሁ ከሆኑ ቤተሰቦቻችሁ ከሆኑ አሰላም አለይኩም ወረህመቱ ላሂ ወበረካቱ ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምናላችሁ ለና የተከበሯችሁ የአኑን የቁም ነገር ቤት ሰዎች፣ ዛሬ እንደተለመደው በቁም ነገር በአስተማሪ ወቅት የቪዲዮ ተመልሰን መጥተናል። ሁላችሁም የአኑን ቤት ሰዎች ላይክ ያደረጋችኋል አዲስ ደግሞ የእስላም ልጆች የቁም ነገር የሚመቻችው ቁም ነገር ማየት ማዳመጥ፣ እንዲሁም ቁም ነገር መስራት የምትፈልጉ በሙላ ይሄን ቻናል ሰብስክራይብ በማለት ተቀላቀሉን። ይህ ቤት የፍቅር ቤት ነው። ፍቅር ያላቸው ቁም ነገር ያላቸው ምርጥ ምርጥ ሰዎች የምታገኙበት ምርጥ ቤት ነው። ሁላችሁም ሰብስክራይብ አድርጋችሁ ተቀላቀሉ። ጀማችሁ ጀሞ ደግሞ ላይካቸው አሰስቱ ላይክ አድርጉ። እንዲህ ሰማንያ ሺህ አትርሱ እንጂ አትርሱ። ለማንኛውም ወደ ዛሬ ብሏችን እንገባለን። አብሯችን ቆዩ። ሚዳቆ ዝናብ ሲሆንበት ለመጠለል ክፍት ነው፣ ወዳገኘው ወደ ሰውየው ቤት ይሄዳል። ሰውየውም ሳያባረው በእጁ ለያዙ ምግብ እንዲበላ ይጋብዘዋል። በልቶም እንደጨረሰ ይሄዳል። በነጋቶ ጓደኞቹንም ሰብስበው ይመጣል። አሁንም በድጋሚ ይመግባቸዋል። የኔንም ቪዲዮ ቀርጾ ይለቋል። ብዙ ሰፖርትም ያገኛል። ከእንስሳቶቹ ጋርም ይቀራረባል። በጎ ስራውንም መስራቱን ይቀጥላል። ሳያስበውም ከሁለት ነጥብ ሰባት ሚሊዮን በላይ ተከታይና እውቅናን ያገኛል። በህይወቱ አንድ ነገርም ይጨምራል። አንዳንድ ምንም ነገር ሳጠብቁ የምሰሯቸው በጎ ስራዎች በምን አይነት መንገድ እንደሚከፍሏቸው ስለማታውቁ ሁልጊዜ በጎውን ነገር አሉ ዋው እጅግ በጣም ምርጥ ቪዲዮ ነው፣ ያየ ነው እንግዲህ። ለመልካምነት በጎ ነገር ለመስራት ማለት ነው። ዛሬ ነገር አትበል፣ የሆን ባለህ አጋጣሚ፣ በተገኘው አጋጣሚ መልካም ነገር ስራ። መልካም ነገር የሰራኸው ነገር መቼ ዋጋው እንደምታገኙ አታውቁም። ለአላህ ብሎ የሰራ ነገር ደግሞ ምን ነው እዚህ ዱኒያ ላይ ብቻ ሳይሆን ነገብ ለአኼራ ቤት ትልቅ ስንቅ ነው። እና ሁላችንም በመልካም ነገር ላይ እንበረታታላቸኋለሁ። እንዲህ ካልኩኛ አይቀር የሆነ ጠይቃችሁ ነው ማለት ነው። የምጠይቃችሁ ደግሞ እንግዲህ ከሰሞኑ የጀመረው በእኔና ወንድም ከማል ዛድ ሚዲያ እንዲሁ በሑድሁድ ጀማዕ አማካኝነት የሚሰራ አንድ መድረሳ አለ። ይህን መድረሳ እንግዲህ የማስጨረስ ቻለኝ ተጀምሯል። አልሐምዱሊላህ ጥሩ እንቅስቃሴ አለ። ከዚህ በፊት ትናንትና እንደነገርኳችሁ ወንድማችን ከማል ቤት አንድ የመኪና ድንጋይ ማለት ነው። አንድ መኪና ሙሉ የቻለ ሰው ተገኝቷል ብያቸዋለሁ። ከማል ቤት ደግሞ ከተገኘ ያቀር አንተ ጋር ስንዴት ነው ምናምን ተብያለሁ እና እንደ ጋር ደሞ ያላችሁ ጀማ አንድ ሰው እፈልጋለሁ የኔንም እንግዲህ የኔን ቤት የሚያስጠራ ኢንሻ አላህ አላህ ደግሞ ነገ በጀነት ቤት የሚገነባለት ጀግና ወንድም እህት ያስፈልጋል። ስለዚህ አንድ ሰው ሀያ ስምንት ሺ ብር ትናንትና ብያቸው ነበረ። አንድ ድንጋይ ሀያ ዘጠኝ ሺ ብር ነው። ዛሬ ከከማል ጋር ተደዋውለን ትንሽ ወደ ገጠር ውስጥ ስለሆነ ያለው መድረሰው እዛ አካባቢ ለማድረስ ትንሽ ብር እየጨመሩበት ነው። ሀያ ዘጠኝ ሺህ ብር አንድ መኪና ድንጋይ ነው። ስለዚህ ተሳተፉ። ሌላኞች ደግሞ አቅማችሁ ደግሞ ቻሉ ልክ ማን ነው በብትት አካውንት አምስትም አስርም ያላችሁን መቶ ሺህም ሁለት መቶ ሺህም አስገቡበት። መድረሰውን ጨርሰን እንሻላ የምናሳያችሁ ይሆናል። እናመሰግናለን። እንግዲህ ሁል ጊዜ ከጎናችን ስለምትሆኑ አላህ መልካም ስራችሁን ይቀበላችሁ። በጣም ያስገረመኝን ቪዲዮ እንመልከት። የፓላስታይን ደጋፊ ሀከሮች በአሜሪካ የሚገኘውን ኤርፖርት መገናኛውን ድምፁን ሀክ ካደረጉት በኋላ ነጻ ፓላስታይን የሚል ድምፅ እንዲያሰማ አድርገውታል። እንግዲህ ማለት ነው በኤርፖርቱ የተገኙ ሰዎች ቁጭ ብለው ሲሰሙ ማለት ነው ፍሪ ፍሪ ፓላስታይን፣ እንደዚሁም ደግሞ ረጅም ርሜ ለፓላስታይን የሚል ድምፅ ተሰምቷል ማለት ነው። እንዳልኳችሁ የቱርክ ሀከሮች ናቸው ይህንም በአሜሪካ የሚገኝ ኤርፖርት ሀክ ያደረጉት ማለት ነው። ሌላኛው ደግሞ በዚሁ ድምፅ ላይ የእስራኤሉን ጠቅላይ ሚኒስተርና እንደዚሁም ደግሞ የአሜሪካኑን ፕሬዚዳንት በኤፍ ቃል ሲሳደቡም ታይቷል ማለት ነው። አሁን ላይ የነዚህ ሀከሮች ጉዳይ ብዙዎችን እያስገረመ ይገኛል ማለት ነው። ያውም ደግሞ በአሜሪካ መሆኑ እስኪኔ የተወሰነ ድምፁን ላሳያችሁ። እናንተ የፕላስ ምልክቷን መጫናችሁን አትርሱ። ሌላም አስገራሚ ዜና ላይ አየ ነው። ፍሪ ፍሪ ፓላስታይን፣ ፍሪ ፍሪ ፓላስታይን። እንግዲህ ሀከሮች የማይገቡበት ቦታ የለም የማይገቡበት ቦታ ማለት ነው። አሁን አስቡት እንግዲህ አንድ የመገናኛ ወይ መሪዶ ጣቢያን ሀክ ተደርጎ ማለት ነው የፈለጉትን ድምፅ ሲያሰሙ ማለት ነው። ይሄ የሚገርም ነው። እኔ የሀገሮች ጉዳይ በባህር ቢታይ ይገርምኛል። በጣም ነው የሚያጅበኝ ማለት ነው። እንዲት አድርገው ሰብሮ እንደሚገቡ ምናምን ነገር አጅብ ነው። እንደዛው ማለት ነው እንግዲህ አሜሪካ ጠንቃቃ ነች። በጣም የተማረ ሰው ኃይል አላት የሚባለው ሀገርም ማለት ነው። ሰብረው መግባት ከቻሉ የእኛን ዩቲብ ታዲያ እንዴ ሰብረው አይገቡትን በሻሰባላቸው አላህ ይጠብቅልን እንጂ ይጠብቅልን። ከባድ ነው ሰማችሁ አዲስ አበባ ከሁለት ነገሮች ነጻ ልትደረግ ነው። ይሄም ደግሞ ከአረቄ ቤቶችና ከቢንጎ ቤቶች ነው። እዚህ ምክንያት የሆነው አዲስ አበባ ሰላምና ጸጥታ አስተዳደር ያወጣው መመሪያ ሲሆን በመመሪያውም የቢሮ ኃላፊ ወይዘሮ ሊዲያ ግርማ የቢንጎ መጫወቻና በየመንደሩ ያሉ አረቄ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው፣ ይህንን ደግሞ ማስፈጸም ያልቻለ ኃላፊዎች በቦታቸው አይቀጥሉም ብለዋል። ታዲያ በዚህ መመሪያ መሰረት እነዚህ ሁለት ቤቶች ቢንጎ ቤቶችና የአረቄ መሸጫ ቤቶች ከከተማው ከነዚህ ነገሮች ነፃ ይደረጋል ማለታቸው ነው የተሰማው። ሐሳባችሁን ኮሜንት ላይ። የፕላስ ምልክቱን ከነካችሁ ደግሞ አዳዲስ መረጃ በየቀኑ ታገኛላችሁ። አንዴ ጋርም ሰብስክራይብ አዲስ መረጃ ትኩስ ትኩስ መረጃዎች ታገኛላችሁ። ስለዚህ ሰብስክራይብ አድርጉ። በተረፈ ይሄኛው መልካም ዜና ነው ብዬ አምናለሁኝ። ሁላችንም የምንፈልገው ዜና ነው፣ በተለይ በተለይ እኛ ሙስሊሞች፣ በአጠቃላይ ሀገሪቷ ከአልኮል የጸዳች ከቁማር ከቁማርተኛ የጸዳች ሀገር እንድትኖረን እንፈልጋለን። ከዚህ አንጻር ሁላችን የምንፈልገውና ና የምንወደው ዜና ነው ብዬ አስባለሁኝ። ይህ ዜና እንግዲህ ይህ አዲሱ ረቂቅ አዋጅ ማለት ነው ተግባራዊ ሆኖ ከተማችን በአጠቃላይ ይሄ እነዚህ አሁን የተከለከለው እንደዚህ ያረቄ ቤቶች ነው አለ በአጠቃላይ የዝሙት ቤቶችና ሐምር የሚሸጥባቸው የሚጠጣባቸው ቤቶች በአጠቃላይ ኢንሻ አላህ ይዘጋሉ ብለን ተስፋ እናደርጋለን። በአላህ ፍቃድ ይህ ዜና በጣም ጥሩ ሆኖ ሳለ ሌላኛው ደግሞ ከተማችን ላይ በጣም እያስቸገረ ያለውና ይህ የወጣቱን ታዳጊውን ትውልድ እየገደለ የመጣው ቁማር ይሄ ውርርድ ቤቲንግ የሚባለው ነገር መንግስት በአንክሮና በጽኖት ሊያየው የሚገባ ነገር ነው ብዬ አምናለኝ። እኔ ብቻ ሳይሆን የበርካታ ሰዎች ሀሳብ ነው ብዬ አምናለኝ። ምክንያቱም ብዙ ሰው በዚህ ጉዳይ ላይ ሲማረር ሲናገር ሰምቻለሁኝ፣ አይቻለሁኝ። በየኮመንቱ በየሶሻል ሚዲያው ሁሉም ባገኙ አማራጭና በተገኘበት ቦታ ላይ ስለዚህ ጉዳይ ሳያወራ ውሎ አያድርም። ይህ ነገር ትውልድ እየገደለ ነው ይህ ነገር እንደ ሀገር እያወደመን ነው። ይህ ነገር ሰውን ከስራ ይልቅ ማን ነው ቁጭ ብሎ በእግር ኳስ በተለያዩ ውድድሮ ሲ ማን ነው ውድድር እየተወራረደ ጭንቀት፣ ሀሳብ ወደዛ አዙሮ ከትምህርት ከስራ ተዘናግቶ ሌባና ሱሰኛ ትውልድ የተፈጠረ ነው ይህ ቤቲንግ የሚባለው ነገር ማለት ነው። ይህ ነገር እንደ ቀልድ የምናየው ነገር አለን በተደጋጋሚ የተናገር ያለሁኝ አሁንም እናገር አለሁኝ ታ በመስጅድ ውስጥም በቃ ላለን የተከበረ ቦታ ነው በምትሉት ቦታ ራሱ ልጆች ስለዚህ ነገር ያወራሉ። ጓደኛሞች ስለዚህ ነገር ሲገናኙ ስለዚህ ቁማር ነው የሚያወሩት። ኳስ ከታጀ ማለት ነው ኳሱ ማለት ነው የሚያስባቸው አርሴናል ማሸነፈ ማንችስተር አሸነፈ፣ አለም እንደ ድሮ አሁን የሚያስቡት የሚያስቡት የተያዙት ቁማር ማለት ነው። በለው ሰው አልበላውም የሚለው ነገር ነው። ድሮ ምናልባት ኳስ ስታዩ ናል ነገር ማንች የተሸነፈ ቁርስ አልበላም አርሴ የተሸነፈ ምስ አልበላም ምናምን ነገር ነው የሚናደዱት፣ ናል ነገር አሁን ያ ነገር ቀርቶ ማለት ነው የሚያስባቸው ቁማር ነው የሚያስባቸው ማለት ነው እንዴት አድርጌ እንቤት አድርጌ ይህን ብር ምን ልበለው የሚለው ነገር ነው ያሰባቸው። ሲቆምሩ ነው የሚውሉት ማለት ነው። ይህን ነገር ደግሞ በመረጃና በማስረጃ እንመልከት እስኪ። ምድረ ቁማርተኛ እንግዲህ ስልክ ቁጥርህንና ስምህን ያው እዚህ ጋ እዚህ ጋ የምታዩቸው ስልክ ቁጥሮች እና ስሞች የምታውቋቸው ሰዎች ከሆኑ ጓደኞቻችሁ ከሆኑ ቤተሰቦቻችሁ ከሆኑ ልጆቻችሁ ከሆኑ ጎረቤቶቻችሁ ከሆኑ ቁማር ማንም ቁማርን አሸንፎ ያለፈለት ሰው ኢትዮጵያ ውስጥ አላየንምና ተጠንቀቁ ብላችሁ ብትመክሯችሁ ጥሩ ነው። ከዚህ በፊት በቁማር ላይ ባነሳሁት ርዕስ ላይ እንደ ማስረጃ እና ምን ያህል የቁማር ትራንዛክሽን ኢትዮጵያ ውስጥ እየተካሄደ እንደሆነ እንድትረዱ የኢትዮጵያ ንግድ ባንክ ከዚህ በፊት ከኤቲኤም ከተሰረቀ ብር ላይ አብዛኛው ወደ ቁማር አቋማሪ ድርጅቶች አካውንት እንደገባ እንደ ማስረጃ እንድታዩት ብዬ ነበር ያንን ያቀረብኩላችሁ እና ይህንን የተመለከተ አንድ ሰው ቆይ ለምን ትቸገራለህ ብሎ የአንድን ድርጅት ትራንዛክሽን ላከልኝና ዳውንሎድ ሳረገው ሚሞሬ ቀይን ያበራው። እውነቴን ነው የምላችሁ ቀይን ያበራው። ከዛ ውስጥ የአንድ ቀን ትራንዛክሽን በምታዩት ፍጥነት ወደ ላይ ለማድረግ ከሁለት ደቂቃ ከሰባት ሰከንድ አካባቢ ነው የፈጀብኝና ምን ያህል ትራንዛክሽኑ ምን ያህል እንደሆነ እንድትረዱት ነው። እንግዲህ ኢትዮጵያ ውስጥ አሁን ላይ ከ150 በላይ አቋማሪ ድርጅቶች አሉ። ፍቃድ ይኑራቸው አይኑራቸው የማውቀው ነገር የለም። ከነዚህ 150 በላይ ድርጅቶች ውስጥ አንዱ የቫሙስን ብቻ ነው የላከልኝና የአንዷን ቀን እንኳን እንደዚህ አድርጌ መጨረስ አልቻልኩምና፣ ችግሩ ሶሻል ምስቅልቅሉ ምን ያህል እየጠነከረ እንደሚመጣ እንድትረዱኝ በማሰብ ነው ይህንን ማስረጃ ያቀረብኩላችሁ። ወጣቶች ላይ ያገባናል የምትሉ ለወደፊት መጻኢ ዕድላቸው ላይ ያገባናል የምትሉ ሰዎች፣ ድርጅቶች ይህንን ተረድታችሁ የሆነ መላ ትፈጥሩ ዘንድ እንድትገነዘቡ ነው ይህንን የማቀርብላችሁ። ቻው፣ መልካም አዳር ይሁንላችሁ። እናንተም መልካም አዳር የሆነልህ። ይህ ነገር ያችት አሳቢ አይደለም አሳሳቢ አይደለም። ለ አስቡት፣ የአንድ ድርጅት የአንድ ነገር ከመቶ ሃምሳዎቹ ከእነዚህ ከአቋማሪዎች ማለት ነው የአንድ ድርጅት የአንድ ቀን ነው። እንግዲህ ይሄ ሁላ እያወርደው እያወርደው የማያልቀው ማለት ነው፣ እንደዚያ እየፈጠነ እየወርደው ከሁለት ደቂቃ በላይ የፈጀበት አስቡት። በኢትዮጵያ ላይ ምን ያህል ልጆች ማለት ነው ምን ያህል ወጣው ትውልድ ማለት ነው በዚህ በቁማር ውስጥ እንድትጠመደ ማለት ነው። ይሄ አስቡ የአንድ ቀን የአንድ ድርጅት የመቶ ሀምሳው ድርጅት ደግሞ ሲፈተሽ የሳምንታቸው የወራቸው፣ የዓመቱ ሲወጣ ምን ልል ነው? ጉድ እኮ ነው። ምን ነው ጉድ። አሁን አቁማችሁ ቀስ እያላችሁ ብትፈልጉ ምናን ነገር እርግጠኛ ነኝ የምታውቁት ሰው ልታገኙ ትችላላችሁ። ቁጥሩ ማለት ነው ቀስ እያለን እንዲህ ቀስ እያለን አሁን ብንፈልግ ሳናስቀው ጨዋ ነው ይሄ ልጅማ፣ መስጂድ ነው የሚመላለሰው ቁርአን ነው ቁርአን ቤት ነው የሚመላለሰው የሚለው ልጅ ልናገኘው እንችላለን። ይህ ነገር ሀይቃ ቢያንስ መንግስት በዚህ ጉዳይ ላይ እንግዲህ እሱ ሊያዋጣው ይችላል። ያው ገቢውን ነው ሊያይ የሚችለው። እኛ ግን እንደ ኢስላም እንደ ዲናችን ማለት ነው ሐራምነቱን እንደተጠበቀ ሆኖ ሳለ ዳዕዋ በደንብ ሊደረግበት ይገባል በየጅማዑ በየፕሮግራሙ ከየሰላት ወቅቱ በኋላ ወጣት ውድ በማይሰለች መልኩ ማለት ነው ዳዕዋ ሊደረግበት የግድ ያለ። ወላሂ በጣም ው ወጣቱ ሳያውቁ ቀርቶ ያለም ልጆች ሳያውቁ ቀርቶ ያለም ቁማር በኢስላም ያለውን ቦታ ነገር ግን ማስታወስ ያስፈልጋል። ማስታወስ ያስፈልጋል። ይሄ ነገር በጣም እኔ ጭቅጭቅ እያረኳቸው መስለጃ ከማየው አንጻር ነው። ወላሂ በጣም የሚደብር የሚደብር ነገር ስለማይ ነው። አላህ ያበጅልን፣ አላህ ያስተካክለን። ይህ ነገር እኔ ወዴት ወዴት እየሄደ ነው የሚሆን ነገር ሳስበው፣ ያስፈራኛል ሐቂቃ ማለት ነው። በጣም ነው የሚያስፈራኝ። ይሄ ብቻ አስቡት፣ ይሄ የኳስ ምናምን ውርርድ ነው። ደግሞ እንደዚህ ጌሞች አሉ በየቴሌግራሙ ምናምን የሚጫወቱት ጌሞች አሉ። ምናልባት ቲክታክ ላይ ልጆች ና ሲጫወታቸው ሊሆን ይችላል። ስንቱ አይነት ቁማር እንዳለ ወላ አላህ ይጠብቀን። እዚህ ቲክቶክ ላይ የሆነ ቪዲዮ ሲዘዋወር አየሁኝ። ይሄ ምንድነው ፐርጅ የሚባለው አይዲያ አደለ፣ ለሀያ አራት ሰዓት ህግ የሚባል ነገር ባይኖር ምን ታደርጋላችሁ ምናምን የሚል ቪዲዮ አየሁ እና አይ አስክ ማይሰልፍ ፈርስት መጀመሪያ ራሴን ጠየኩኝ። ምን አረጋለሁ ምናምን ብዬ ሳስብ ናቲንግ ኬም ቱ ማይ ማይንድ፣ የሆነ ኢሌጋል ስለሆነ ላረገው አስቤ ግን ኢሌጋል ስለሆነ የተውኩት ምናምን ምናምን ምንም ነገር የለም። ሶ ናቲንግ ኬም ቱ ማይ ማይንድ። ስለዚህ አይ ወንት ቱ ኮሜንት ላይክ ኖርማል ላይክ ሴን ፐርሰን ውዱ ወደ ኮሜንቱ ሄድኩኝ እና ብሮ ላይክ አይ ሶ ኮሜንትስ እና ሰው ለካ ነው፣ አንዳንድ ሰው ሞራል የለውም። የሆነ ህግ ምናምን ነገር ፈርቶ የሆነ ኮንስኮንስ ፈርቶ እንጂ ኮንስኮንስ የለበትም ቢባል ምንም የመጨረሻ ሞራል የሌለው ብዙ ሰው አለ እና ማለት ነው። ናው አፍተር ኮሜንቶቹን ካየው በኋላ ግን እኔ 24 ሰዓት ህግ ባይኖር ምን ላደርግ እንደምችል መልስ አገኘው። መጀመሪያ መልስ አላገኘውም ብያችሁ ነበር፣ መልስ አገኘው እና ምን እንደማድረግ ታውቃላችሁ? ሚ ን ቦይስ ዊ አር ክሊኒንግ ሲቲ ፍሮም ዶስ ካይንድ ኦፍ ሜን። እውነት ነው። አልፈርድም ሐቢቢ ሐቂቃ ከዚህ ይሄኛው ይህን ቪዲዮ የፖስተችው ልጅ ለ24 ሰዓት ውስጥ ህግ ለ24 ሰዓት ህግ ባይኑ ኑሮ ምን ታደርጋላችሁ ብላ ጠየቀችው ልጅ ላይ ኮመንት ላይ ገብታችሁ ብታዩ ማለት ነው ሰው ምነከው ሰው አውሬ የሆነ እንዴት ላላችሁ ሐቂቃ ማለት ነው እንደሚሉ ብታያቸው እንዳለ ከመድፈር ጋር ተያይዞ ነው የሚጽፉት አብዛኛው ወንዱ ማህበረሰብ ወንዶቹ ማለት ነው። ያስደነግጣል። እዛ ጋር የሚጻፉ የነበሩ ኮመንት በቃ እንዳለ ከኃጢአትና ከወንጀል ጋር የተያዘ ነገር ብቻ ነው የሚጻፈው። ሃያ አራት ሰዓት ህግ ባይኖር ምታረጋላችሁ? ይህ ሲባል ማለት ነው ምን አይነት እንግዲህ ይህ ህዝብ ማለት ነው። እዛ ጋር ኮመንት ላይ መጻፉን ብቻ አታዩ ማለት ነው። አሁን ሰሞን የምትባል አባባላለች፣ ሆድ ያዘለውን ኮመንት ያወጣዋል የሚባል ነገር አለና ብዙ ሰዎች ይሄ ነገር እውነት ቢሆን ለ24 ሰዓት ህገ መንግስቱ በቃ ምንም አይነት ወንጀል እንትን የለም ህግ የለም ቢባል ምን አይነት ነገር እንደሚፈጠር ስናሰቡ እዛ ኮመንት ላይ እንዳየ ነው ከሆነ ቃ ያስፈራል፣ ያስፈራል። ሰቡ አውሬ ሆኗል፣ አውሬ ሆል። ስለዚህ እናንተ አሁን ለ24 ሰዓት ብትባሉ ምን ታረጋላችሁ? ለ24 ሰዓት ውስጥ ምንም አይነት ህግ የለም ብትባሉ ምን ታረጋላችሁ? እኔ ምንም አላረግም። ባይሆን ዳውድን አግዘዋለሁ በማስዳት ላይ። ዛሬ ለቅሶ የሚደረሰውን እዩ። የሀብታም ለቅሶ ሲሆን የመኪና ሾው እናያለን። አናይም? እናያለን። አናይም? እናያለን። ደሃ ሲሞትስ አረላላህ ብላችሁ እንቅበረው፣ አረላላህ ብላችሁ፣ አረላላህ ብላችሁ። ሀብታሙ ቀባሪ ያጣ። አላህ እኮ ታዘበን። ከሰባት ሰማይ በላይ ሆኖ ታዘበን። ሀብታሙ ቤት በግ ይነዳለታል። ለራሱ እኮ አለው። እንጀራ ተሸክመው ሰዎች ይዘውለት ይሄዳሉ። በመኪና ሰርግ እስኪመስል ድረስ ይታጀባል። ዳሀ ውስጥ አረንደው ላላህ ብለን ላላህ ብለን እስኪ የሚባል ደረጃ ደርሰናል። አንድ ሙስሊም ወንድሙ የሰገደበት አንድ ቅራጥ አለው አሉ፣ ሰግዶበት የቀበረው ሁለት ቂራጥ አለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቂራጥ ማለት ምን ለማለት ነው ተብለው ተጠየቁ። የእሁድ ተራራን ነው የሚያክሉት እያንዳንዳቸው አሉ። በዚህ አጅር ላይ እየቀለድን ነው ያለ ውዶች። እስካሁን የቀለድ ነው አይበቃንም አይበቃንም። ከዚህ በኋላ የሙስሊም ጀናዛ ባገኘ ጊዜ ማለት ነው፣ መስገድ መሸኘቱ፣ መቅበሩ ማለት ነው። እጅግ በጣም ተወዳጅና ለእኛም እንግዲህ ከፍተኛ ሀጅር የሚያስገኝ ተግባር ነው። ይሄ ዘሩ ምንድን ነው ሀብታለው ነጭ ነው ደሃ ነው ቆንጆ ነው ፉንጋ ነው ምናምን የተባለ ሳይሆን ሙስሊም እስከሆነ ላኢላሀ ኢለሏህ እስካለ ድረስ የእሱን ሐቅ መውጣት ይኖርብናል ብዬ አምናለሁኝ። እንሻላ ከዚህ በኋላ መታረም ይኖርብናል ብዬ አምናለሁኝ። ለጀማዕ የዛሬ ቪዲዮ ይህን ይመስል ነበረ። የዛሬ ቪዲዮ እንዲሁላችሁ ተስፋ አደርጋለሁኝ። ሁላችሁም በኮመንት ላይ ያለውን ነገር እስቲ አንብቡት፣ ኮመንት ላይ ያስቀመጥኩላችሁ ነው። አንብቡና በተለይ በተለይ ሰብስክራይብ ያደረጋችሁ ሰዎች አንብቡና ውስጣችሁን ከነካችሁ ሰብስክራይብ አድርጉኝ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወረህመቱላሂ ወበረካቱ።